እስከማውቀው ድረስ ቤተ ክርስቲያኗ እንዲህ ያለ ነገር በዚህ ጥልቀት አስተናግዳ አታውቅም። በአሁኑ ወቅት ቅጥሯ በደህንነት ሰዎች ተሞልቷል። ብሔርንና ጎጥን መሰረት አድርገው ከፍተኛ የመንግስት ባለስልጣናትና የደህንነት ሰዎች ተመዳድበው አቡነ ሳይሮስንና አቡነ ቀረሚጦስን ለስራ አስኪያጅነትና ለጸሐፊነት ለማስመደብ በብፁሐን አበው ሊቃነ ጳጳሳት መኖሪያ ቤቶች በመመላለስ ላይ ይገኛሉ። ባለፉት ሁለት ዓመታት እኔና ሶስት ጓደኞቼ የብሔራዊ መረጃና ደህንነት አገልግሎት ሰራተኞችን፣ ጳጳሳትን፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎችን፣ የአህጉረ ስብከት ስራ አስኪያጆችን የገዳማትና አድባራት አስተዳዳሪዎችን የሰበካ መንፈሳዊ ጉባኤ አባላትን፣ የሰንበት ትምህርት ቤቶች ሥራ አስፈጻሚዎችን፣ የማኅበራት ዩቲዩብ እና ቲክቶክ ላይ የሚሰሩ ወጣቶችን በቤተ ክህነቱ መዋቅር ውስጥ ስለሚገኙ የብሔራዊ መረጃና ደህንነት አገልግሎት ወኪሎች አስመልክተን ቃለ መጠይቆችን አድርገን ነበር። ከዚሁ ጋር የብሔራዊ መረጃና ደህንነት አገልግሎት ቅን ሠራተኞች ቤተ ክህነቱን የሚመለከቱና ለእኛ የሰጡንን ሰነድም በሚገባ መርምረን ነበር። ቃለ መጠይቆችንና ሰነዶችንም ስንመረምር እነዚህ በቤተ ክህነቱ ከላላይ እስከ ታህታይ መዋቅር ውስጥ የሚገኙ የብሔራዊ መረጃና ደህንነት አገልግሎት ወኪል ካህናት ተልእኮ አራት ሆኖ እናገኘዋለን። የፓትርያርኩ ልዩ ጽህፈት ቤትና የቤተ ክርስቲያኒቱ የውጭ ግንኙነት መምሪያ ሰለባ ሆነዋል። ይህንን መረጃ የቀነጨብነው ለዛሬ ወደ እናንተ እናደርሰው ዘንድ ከአንድ የኢትዮጵያ ኦርቶዶክስ ተዋሕዶ መምህር የተላከልን ነው። በዚህ ሰሞን እየተካሄደ ያለውን የሲኖዶሱን ጉባኤ መነሻ በማድረግ የላኩልን ይህ መረጃ ደግሞ እጅግን ማሳሳቢና ሊያወያዩ የሚገባ በርካታ መረጃዎችን የያዘ ነው። ደህንነቱና ቤተ ክህነቱ ያላቸውን ቁርኝት የሚያትተው ይህ ጥልቅ መረጃ ብልጽግና ቤተ ክርስቲያኗን ለማፍረስ የሚያስችለውን ስራ እያጠናቀቀ ያለ የሚያስመስለው ነው። ጳጳሳቱን የጦርነት ባራኪ አድርጎ ቤተ ክርስቲያኗን እምነት የማይጣልባት ለማድረግ የሰራው ከፋፍሎ ለመቆራረስ ያደረገው ጥረት ብዙዎች በሩቁ የሚሰሙት ሴራው ነበር። እኒህ መምህር የሚያጋሩን መረጃ ግን ይሰፋል። የደህንነት ሰራተኞች የሆኑ ጳጳሳትና ከአገዛዙ ጋር ሆነው ቤተ ክርስቲያኗን ለመናድ እየተጉ ያሉትን ጳጳሳት በስም ጭምር እየጠሩ መረጃውን አጣቅሰው ያቀርባሉ። ለጽሁፋቸው የሰጡት ርዕስ ቅዱሱ ስለላ የሚል ነው። ይህንን አሳሳቢ መረጃ ያጋሩንን ተባባሪያችንን በማመስገን እኛን የሚያስገርሙንን እነዚህን ጉዳዮች እንድትከታተሉ እናንተን በመጋበዝ በቀጥታ ወደ ዝግጅቱ እናመራለን። አብራችሁን ቆዩ። መምህሩ እንዲህ ይጀምራሉ እኔ ወደ ከተማዋ ስደርስ ወቅቱ የልደት በዓሉ ዋዜማ ነበር ታህሳስ 28 ቀን 2016 ዓ ም ከተማዋም ጥንታዊቷ የላስታ ሥርወ መንግሥት መቀመጫ ከአንድ ወጥ አለት ተፈልፍለው የተሰሩ 11 ቤተ መቅደሶች መገኛ እና የሀገራችን የሃይማኖት የመንግስት የባህልና የምጣኔ ሀብት ማዕከል የቱሪስቶች መዲና የነበረችው ደብረ ሮሃ ላሊበላ ናት ከተማዋ አሁን ወይባለች በእጅጉ ተጎሳቁላለች። ከንብንቧን ያስጣሏት መነኩሴ መስላለች። ከቱሪስት መዳረሻነት ወደ ጦር ካምፕነት ተቀይራለች። የከተማዋ ቱሪስቶች ነጮች ሳይሆኑ ግፍ ያነጣቸውና ያገረጣቸው የብልጽግና ሹማምንትና በፓትሮል የታጀቡ የመከላከያ የጦር መኮንኖች ናቸው። በጠባቧ ጎዳናዋ ጸጋዎቿ ቱሪስቶች ጠፍተው እዳዎቿ ብልጽግናዎች ሞልተዋታል። ከደመግቡ ነዋሪዎቿ ይልቅ ጨፍጋጋዎቹ የአብይ ጦር አባላት ደምቀው ይታያሉ። የሳቄታውን ህዝብ ሳቅ ነጥቀው እነሱ በየምሽት ቤቱ ያውካካል ደገኛውን ህዝብ እያዋከቡ እነሱ ያውካካሉ። ቀድሞ በሕዝቡ ተከባሪና ታፋሪ የነበረው ወታደራዊ ልብስ አሁን የጣረሞት ጥሪ ምልክት ተደርጎ የተወሰደ ይመስላል። ሰው ፊት ላይ ጽኑ ፍርሃትና ሐዘን የጋረደው ቁጭት በድምቀት ይነበባል። ጎሲ ቀድ በላስታ ቋጥኞች ላይ ተደላድለው ከተቀመጡት ጥንታዊ አብያተ መቅደሶች መሰዊያ ላይ ዕጣን ይወጣል። ከንጹሕ ሰም የተሠሩት ጧፎች ብልጭ ድርግም ሲሉ ይታያሉ። ለዘመናት በዘለቀው የማይናወጥ አምልኮ ውስጥ ጸሎትን የተሸከመው የግዕዝ ዝማሬ በድንጋይ ግንቦች ውስጥ ያስተጋባል። አሁን ግን ከዕጣኑና ከመዝሙሩ ስር አጥንትን ሰርስሮ የገባ ጸጥ ያለ ፍርሃት ነግሷል። በካህናቱ ዘንድ የልቦና መራድ ይነበባል። አጋጣሚ ሆኖ እኔ የቆምኩት መተላለፊያው ላይ ነበር። አንድ የቅዱስ ላሊበላ ካህን አብሯቸው ወደ መቅደሱ የሚሄደውን ዲያቆን በሹክሹክታ የምትናገረውን ተጠንቀቅ፣ እዚህ ያለው ሰው ሁሉ የእግዚአብሔር አገልጋይ ብቻ አይደለም፣ እኛን የመሰሉ የደህንነት ሰዎችም አሉ ሲሉት አዳመጡሁ። በእግዚአብሔር ፊት በእግዚአብሔር ቤት ለጸሎት ቆሜ እነሱን መልሼ የጠረጠርኳቸው እነሱስ ካለበስ የደህንነት ሰዎች ቢሆኑስ ብዬ ከዚህ በኋላ ፍርሃታቸው ፍርሃት የሆነ ዙሪያ ገባይን ስመለከት የሰው ሁሉ ጆሮ እኔ አፍ ላይ የተገጠመ ስለመሰለኝ አርምሞን መረጥሁ። እንደ አይነቱ የመፈራራትና የሰቀቀን ሕይወት የእኔ ወይም የቅዱስ ላሊበላ ገዳም ካህናት ብቻ አይደለም። በኋላ በምርመራ እንደተረዳሁት የበርካታ ገዳማትና አድባራት ካህናት የየዕለት ሕይወት ሆኖ አግኝቼዋለሁ። ለበርካታ ሺ ዓመታት በኢትዮጵያ ማኅበረ ፖለቲካ ታሪክ ውስጥ በሀገረ መንግስት ግንባታ በማህበራዊ ኃይልነት ወይም ሶሻል ፎርስ በእውቀትና በስልጣኔ ምንጭነትና የሀገራዊ ነፃነትና ኩራት የአስተሳሰብ መሰረት በመሆን ጉልህ አስተዋጽኦ ባበረከተች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መዋቅር ህይወት ውስጥ አዲስ አይነት ጥላ ገብቷል። ይህም ለታላቋ ቤተ ክርስቲያን ክብርን ሳይሆን አሳርን፣ ልዕልናን ሳይሆን ውርደትን፣ መታመንን ሳይሆን መጠርጠርን፣ መታፈርን ሳይሆን መናቅን የሚያመጣ ደዌ ነው። በመሰዊያው ውስጥ ካህናቱንና ምዕመኑን የሚከታተሉ ስውር አይኖች አሉ። ማሕሌቱን ወይም ቅዳሴውን የሚያዳምጡ ሳይሆኑ ሰዎቿ መንግስትን ምናሉ ብለው ጆሮ የሚጠቡ አሉ። የብሔራዊ መረጃና ደህንነት አገልግሎት ወኪል ሆነው በዚህ ድርጊት ላይ የተሰማሩ ጳጳሳት፣ የመምሪያ ኃላፊዎች፣ መነኮሳት፣ ቀሳውስት፣ መምህራንና ሰንበት ተማሪዎች በቤተ ክህነቱ የሚታወቅ ስላቃዊ ስምም ወጥቶላቸዋል። ይኸውም ቅዱሱ ሰላይ የሚል ነው። ድርጊታቸው ደግሞ ቅዱሱ ስለላ ይባላል። እንዴት እንደሚሰልሉና ከማን ጋር እንደሚሰማሩ በዝርዝር እንመልከት። መምህሩ ቀጥለዋል። የሰላዮቹ ተልእኮ በቤተ ክህነቱ በሚል ንዑስ ርዕስ ጽሑፋቸው ሲቀርብ እንዲህ ይላል። ባለፉት ሁለት ዓመታት እኔና ሶስት ጓደኞቼ የብሔራዊ መረጃና ደህንነት አገልግሎት ሰራተኞችን፣ ጳጳሳትን፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎችን፣ የአህጉረ ስብከት ስራ አስኪያጆችን፣ የገዳማትና አድባራት አስተዳዳሪዎችን፣ የሰበካ መንፈሳዊ ጉባኤ አባላትን፣ መምህራነ ወንጌልን፣ የሰንበት ትምህርት ቤቶች ስራ አስፈጻሚዎችን፣ የማኅበራት አመራሮችን፣ የመንፈሳዊ ኮሌጆች መምህራንና ደቀ መዛሙርትን ዩቲዩብና ቲክቶክ ላይ የሚሰሩ ወጣቶችን በቤተ ክህነቱ መዋቅር ውስጥ ስለሚገኙ የብሔራዊ መረጃና ደህንነት አገልግሎት ወኪሎች አስመልክተን ቃለ መጠይቆችን አድርገን ነበር። ከዚሁ ጋር የብሔራዊ መረጃና ደህንነት አገልግሎት ቀን ሰራተኞች ቤተ ክህነቱን የሚመለከቱና ለእኛ የሰጡንን ሰነድም በሚገባ መርምረን ነበር። ቃለመጠይቆችንና ሰነዶቹን ስንመረምር እነዚህ በቤተ ክህነቱ ከላላይ እስከ ታህታይ መዋቅር ውስጥ የሚገኙ የብሔራዊ መረጃና ደህንነት አገልግሎቱ ወኪል ካህናት ተልእኳቸው አራት ተሆኖ እናገኘዋለን። የእነዚህ አካላት የመጀመሪያው ተልእኮ መንግስት ከቤተ ክርስቲያን ማወቅ የሚፈልጋቸውን ምስጢራዊ መረጃዎችን ኃላፊነታቸውን ሽፋን በማድረግ ማቀበል ነው። ይህም ግለሰባዊና ተቋማዊ መረጃ ነው። ግለሰባዊ መረጃው የጳጳሳት ስነ ምግባራዊ ውድቀትን፣ የግንኙነት ሰንሰለትን፣ የማጣራትና የምርመራ ሪፖርቶችን የሚሸፍን ሲሆን፣ የዚህ መረጃ መሰብሰብ ዋና ዓላማ መንግስታዊ በደልን የሚቃወሙ ጳጳሳትን በስነ ምግባራዊ ውድቀታቸው በማስፈራራት ለነሱ እንዲገብሩ ማድረግ ነው። ተቋማዊ መረጃው የቅዱስ ሲኖዶስ ምልአተ ጉባኤ፣ የቋሚ ሲኖዶስና የአስተዳደር ጉባኤ ቃለ ጉባኤያትን ቤተ ክርስቲያኒቱ ከዓለም አቀፍ ድርጅቶችና ኤምባሲዎች ጋር የተለዋወጠቻቸውን ደብዳቤዎች፣ ኢሜሎችና የስልክ ልውውጦችን ያካትታል። በዚህ ረገድ የፓትርያሪኩ ልዩ ጽህፈት ቤትና የቤተ ክርስቲያኒቱ የውጭ ግንኙነት መምሪያ ሰለባ ሆነዋል። የቅዱስ ፓትርያሪኩ ግላዊ ማህደርና የኢሜል ልውውጥ ወደ ብሔራዊ መረጃና ደህንነት አገልግሎት ሲላክ ቅዱስ ፓትርያሪኩ በሀገራዊም ሆነ በቤተ ክርስቲያኗ ወቅታዊ ሁኔታ ላይ የሚሰጧቸው ጋዜጣዊ መግለጫዎች፣ የበዓላት አባታዊ መልእክቶቻቸው ወዘተ ለብዙሃን መገናኛ ይፋ ከመሆናቸው በፊት ቅዱስ ፓትሪያርኩ ሳያውቁ በድብቅ ለሳንሱር ወደ ሰላም ሚኒስቴር ይላኩ ነበር። ይህን ስራ የብሔራዊ መረጃና ደህንነት አገልግሎት ወኪል ወይም ኤጀንት ሆነው ይሰሩ የነበሩት በወቅቱ የውጭ ግንኙነት መምሪያ ሊቀ ጳጳስ የነበሩት አቡነ አረጋዊና የመምሪያ ኃላፊ የነበሩት መምህር ዳንኤል ሰይፈ ሚካኤል ነበሩ። በኋላ ላይ ቅዱስ ፓትርያርኩ ራሳቸው ጉዳዩ ላይ ደርሰውበት እንደሆነ ተሰማ። ሊቀጳጳሱን ለማንሳትም በዝግጅት ላይ እያሉ ሊቀጳጳሱ በህመም አረፉ። የመምሪያው ኃላፊ የነበሩት መምህር ዳንኤል ሰይፈ ሚካኤልም ከብዙ የፓትርያርኩ ጉትጎታ በኋላ በአቡነ አብርሃም ከኃላፊነታቸው ተነስተዋል። ሆኖም ግን ወደ ቦታቸው እንዲመለሱ ለማድረግ መንግስት ጥረት ቢያደርግም አልተሳካም። አሁን የሊቃውንት ጉባኤ አባል ሆነው እየሰሩ ይሁን እያሴሩ አይታወቅ

ሁለተኛው ተልኳቸው የቅዱስ ሲኖዶስ ምልአተ ጉባኤን የቋሚ ሲኖዶስንና የመንበረ ፓትርያርክ ጠቅላይ ቤተ ክህነትና የአህጉረ ስብከት የአስተዳደር ጉባኤ የስብሰባ ውሎ በድብቅ ቀርጾ መላክ ነበር። ሪፖርቱ የትኛው አባት ወይም የስራ ኃላፊ ምን አይነት አቋም በስብሰባዎች ላይ እንዳራመደ መግለጽን ያካትታል። በዚህ ስራ ላይ የተሰማሩት ጳጳሳት ቃለ ጉባኤ ያዦችና የመምሪያ ኃላፊዎች በመደበኛነት ሪፖርት የሚያደርጉት የብሔራዊ መረጃና ደህንነት አገልግሎት ለቤተ ክህነቱ በይፋ ለመደበው በድሉ ለተባለ የደህንነት ሰው ሲሆን ለዚሁ ሥራ የተመለመሉ የሀገረ ስብከት ስራ አስኪያጆችና የክፍል ኃላፊዎች ደግሞ በአካባቢያቸው ለሚገኙ ለስለላው መስሪያ ቤት ሰዎች ሪፖርት ያደርጋሉ። ከዚህ በተጨማሪም የተቃውሞና የድጋፍ እንቅስቃሴዎችንና አዝማሚያ ትንታኔዎችን ለብልጽግና ጽህፈት ቤት፣ ለከተማና ለክልል የጸጥታ ቢሮዎችና ለሰላም ሚኒስቴር ሪፖርት ያደርጋሉ። የአዲስ አበባ ሰንበት ትምህርት ቤቶች አንድነት ስራ አመራር ስራም እንዲሁ ነው። ከአባላቱ አልፎ ጳጳሳትን በመሰለል ያገኘውን መረጃ በዋናነት ለሁለት አካላት ሪፖርት እንደሚያደርግ በጥናታችን አረጋግጠናል። ለጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ለሆኑት ዳንኤል ክብረትና የአዲስ አበባ ሰላምና ጸጥታ ቢሮ አስተዳደር ኃላፊ ለሆኑት ወይዘሮ ሊዲያ ግርማ ሪፖርት ያደርጋሉ። ወይዘሮ ሊዲያ ግርማ የሰንበት ትምህርት ቤቶች አንድነት አመራር የስለላ ሪፖርት ብቻ ሳይሆን ቤተ ክርስቲያን ለአበይት በዓላት የምታሳተማቸው መጽሔቶች ከመውጣታቸው በፊት ረቂቅ ጽሑፉ ተልኮላቸው ሳንሱር ከሚያደርጉ የብልጽግና ሹማምንት መካከል ዋነኛዋ ናቸው። ሶስተኛው የቤተ ክህነቱ ሰላዮች ተልኮ በቤተ ክህነት መዋቅር ውስጥ መንግስት ላይ ሊቀሰቀሱ የሚችሉ የተቃውሞ ድምፆችን መቆጣጠር ነው። አገዛዙ ቤተ ክርስቲያንን የተቃዋሚ ኃይሎች ወደብ አድርጎ ከወሰደ ሰንብቷል። ከዚህ ስሁት አመለካከቱ በመነሳት ቤተ ክርስቲያን ውስጥ የሚከሰቱ የትኛውንም አይነት የመብት ጥያቄዎችና የምሬት ተቃውሞ ድምፆችን ከፖለቲካ ሊቃን የተቃውሞ ድምፅ ጋር በማስተሳሰር በተደጋጋሚ ሲሆነ ጅል ተሰምቷል። እናም የተደራጅምሁን የተበታተነ የተቃውሞ ድምፆችን የሚቆጣጠሩና የሚያፍኑ ወኪሎች በሁሉም የቤተ ክህነቱ መዋቅር ውስጥ አሉት። በተለይ በዚህ ሰባት የአገዛዝ ዓመታት በገዳማትና አድባራት ላይ የደረሱ ውድመቶችን የካህናትና ምዕመናንን መታሰርን፣ መጋዝን፣ መፈናቀልንና መገደልን በትምህርት ወይም በውይይት መልክ እንኳን እንዳይቀርብ በእነዚህ አካላት ክትትልና ቁጥጥር ይደረጋል። ክትትሉንና ቁጥጥሩን አልፈው የተገኙ ካሉ ደግሞ በእነዚሁ ጠቋሚነት ለመንግሥታዊ እንግልት እስርና ፈና ይዳረጋሉ። የዚህ ተልዕኮ ዋነኛ ፈጻሚ የሆኑት ሁለት ጳጳሳት ናቸው ከፌዴራል ፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል ጋር የመረጃ ግንኙነት ያላቸው አቡነ ሩፋኤልና በሲኖዶስ ውስጥ የብሔራዊ መረጃና ደህንነት አገልግሎት ነባር ወኪል የሆኑት አቡነ ቀሌሜንጦስ ናቸው። አራተኛው ተልኳቸው በቤተ ክህነት መዋቅር ውስጥ ወይም በቤተ ክህነቱ መዋቅር በኩል የአገዛዙን ፖለቲካዊ ፈቃድ መፈጸም ነው። በዚህ ረገድ በዋናነት ሶስት ነገሮች ተከናውኗል። የመጀመሪያው የትግራይን ጦርነት ቅቡል ማድረግና መደገፍ ነበር። በዚህ ረገድ እነ አቡነ ጴጥሮስ መቀሌ ድረስ ተጉዘው በመሄድ ምንም አይነት ንጹሐን እንዳልተገደሉና የአክሱም እልቂት ውሸት እንደሆነ ለጋዜጠኞች መግለጫ በመስጠት የአገዛዙን የሐሰት ፕሮፓጋንዳ ተቀባይነት እንዲኖረው ለማድረግ ጥረዋል። ሁለተኛው ቤተ ክርስቲያኒቱ የአብይ ጦርነቶች አጋር እንደሆነች ማሳየት ነበር። ለዚህ ጥሩ ማሳያ ደግሞ በቤተ ክህነቱ ግቢ የተሰናዳው ከመከላከያ ጎንነን የተሰኘው መርሃ ግብር ነው። ሴራው የተጎነጎነው በዳንኤል ክብረትና በብሔራዊ መረጃና ደህንነት አገልግሎት ነበር። የሴራው ፈጻሚዎች በቤተ ክህነት የብሔራዊ መረጃና ደህንነት አገልግሎት ጉዳይ ፈጻሚ የሆኑት የወቅቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ያሬድ፣ የወቅቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ምክትል ስራ አስኪያጅ የነበሩት የአሁኑ እስረኛ ቀሲስ በላይና የወቅቱ የመንበረ ፓትሪያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ኃላፊ የነበሩት ቀሲስ ሰለሞን ቶልቻ ነበሩ። በኋላ ከራሳቸው ከድርጊት ፈጻሚዎቹ እንደተረጋገጠው ሴራውን እንዲህ ነበር የተሰናዳው እያለ የሚቀጥለው የመምህሩ ጽሑፍ አንድን የሴራ መረብ ወደሚገላልጥበት ክፍል ያመራል። በዚያ በ2013 ህዳር ላይ ዋና የተፈለገው ፓትሪያሪኩን አቡነ ማትያስንና የመቀሌ ሀገረ ስብከት ሊቀ ጳጳስ የሆኑትን አቡነ ኢሳያስን ከመከላከያ ጎን እንደቆሙ አድርጎ ለትግራይ ህዝብ መልእክት ማስተላለፍ ነበር። ይህን እውን ለማድረግ ደግሞ ቅዱስ ፓትሪያሪኩም ሆኑ ሌሎች የትግራይ ብሔር ተወላጅ ጳጳሳት ከቤተ ክህነቱ ሰራተኞች ጋር በአዳራሽ ውስጥ እንዲገኙ ማድረግ ግድ ነበር። በአቡነ ያሬድ ጋባዥነት ቅዱስነታቸውና ሌሎች የትግራይ ብሔር ተወላጅ ጳጳሳት በአዳራሹ ውስጥ ተገኙ። አቡነ ያሬድ ቅዱስነታቸውንም ወደ አዳራሹ ሲጋብዙ ቀሲስ በላይ የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ሆነው ስለተሾሙ አባታዊ መልእክትና መመሪያ እንዲያስተላልፉ ነው ብለው ዋሽተዋቸው ነበር። በዚህ መሰረት ቅዱስነታቸው ጸሎት አድርገው አጅቧቸው ከመጡ ጳጳሳት ጋር አዳራሹን ለቀው ወጡ። የእሳቸውን መውጣት ተከትሎ የጠቅላይ ቤተ ክህነት ሰራተኞች ከመከላከያ ጎንነን የሚለውን ምልክት እንዲያሳዩ ተደረገ። እዚህ ጋር ልብ ማድረግ የሚያስፈልገው ጉዳይ የጠቅላይ ቤተ ክህነት ሰራተኞች ከመከላከያ ጎንነን የሚለውን ምልክት እንዲያሳዩ ሲደረጉ ቅዱስ ፓትርያርኩም ሆኑ የመቀሌ ሀገረ ስብከት ጳጳስ የሆኑት አቡነ ኢሳያስ በቦታው አለመኖራቸው ነው። ከዚያም ቅዱስ ፓትርያርኩና አቡነ ኢሳያስ የቀሲስ በላይን መሾም አስመልክቶ በተዘጋጀው መርሃ ግብር ላይ ጸሎት ሲያደርጉ ያነሷቸውን ፎቶግራፎች በዚያው አዳራሽ የጠቅላይ ቤተክህነት ሰራተኞች ከመከላከያ ጎንንን የሚለውን ምልክት እያሳዩ የተነሱትን ፎቶግራፎች አንድ ላይ በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመከላከያ ጎን መሆኗን አረጋገጠች የሚል ዜና በቤተ ክርስቲያኗ ሚዲያዎች እንዲሰራጭ ተደረገ። የመንግስት ሚዲያዎችም ዜናውን ለጦርነት ፕሮፓጋንዳ በሚመቻቸው መልኩ እየቀነበቡ የቅዱስ ፓትርያርኩንና የአቡነ ኢሳያስን ፎቶግራፍም እያጎሉ በማሳየት ዜናውን ተቀባበሉት። ለእነሱ ተልእኮን መፈጸም ቢሆንም ቅሉ ዕዳውና ዳፋው ግን ለቤተ ክርስቲያኗ ተረፈ። የትግራይ አባቶች ከቤተ ክርስቲያኒቱ ለመለየት ምክንያት ከሆኗቸው ክስተቶች ውስጥ አንዱ አድርገው የሚጠቅሱትም ይህንኑ ዜና ነበር። ሶስተኛው የጦርነት ዲፕሎማሲን በቤተ ክርስቲያኗ በኩል መፈጸም የሚለው ነበር። መንግስት የሚያካሄደውን ጦርነትና ማስራብ መግደልና መክበብ እንዳቆም በአሜሪካ ሲጠየቅ የነጩ ፖስታ ጎርፍ ወደ ነጩ ቤተመንግስት የተሰኘ ዘመቻ ከፈተ። የዚህ ጥቁር ዲፕሎማሲያዊ ዘመቻ ፊት አውራሪ ፈጻሚዎች ሆነው ደግሞ በአደባባይ የተገለጡት በሰሜን አሜሪካ የሚገኙት የእኛው ቤተ ክርስቲያን ሊቃነ ጳጳሳት ነበሩ። በብሔራዊ መረጃና ደህንነት አገልግሎት ሰነድ ላይ እንደተመለከትነው ይህን ቤተ ክርስቲያንና ሀገርን በዓለም ዲፕሎማሲ ፊት ያዋረደውን ድርጊት በበላይነት እንዲያስተባብሩ ከመንግስት ኃላፊነት የተሰጣቸው ሁለት ጳጳሳት ነበሩ። በመደበኛነት በሰሜን አሜሪካ የሚገኙ ካህናትና እንቅስቃሴ እየተከታተሉ አሜሪካ ለሚገኘው የኢትዮጵያ ኤምባሲ፣ ለጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረትና ለኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ለሊቀት ትጓን ታጋይ ታደረ ሪፖርት የሚያደርጉት ብፁዕ አቡነ ፋኑኤልና በዳንኤል ክብረት አማካኝነት የተቋቋመ የነበረው የፓትርያርኩን አውራጅ ኮሚቴ አባል የነበሩት ብፁዕ አቡነ ቴዎፍሎስ ነበሩ። የኋላ ኋላ ግን የነዚህን የቤተ መንግሥቱ ጉዳይ ፈጻሚ ጳጳሳትን ድርጊት ቤተ ክርስቲያን በብዙ ዋጋ አስከፈላት እያስከፈላትም ነው። እነሱም ብዙም ሳይቆይ የግፍ ብድራትን ፍርድ አግኝተዋል። ይኸውም ወደ አገር መግባት መከልከል ነው። ይህን ያደረገው ደግሞ ቤተ ክርስቲያን ክብርና ጵጵስናዋን አዋርደው ሊያቆነጃጁት የሞከሩት የአብይ አገዛዝ ነው። ከዚሁ ጋር ከዚህ በፊት በነ አቡነ ሳይሮስ የተከናወነው ሕገ ወጥ የጳጳሳት ሹመት የዚሁ ተልእኮ ፈጻሚነት አካል መሆኑን ማስታወስ ያስፈልጋል የሚለው የመምህሩ ጽሁፍ በዚህ ሰሞን እየተካሄደ ባለው የሲኖዶሱ ጉባኤ ላይ የደህንነት መስሪያ ቤቱን ሚና ወደሚያትትበት ክፍል ያልፋል። መምህሩ የብሔራዊ መረጃና ደህንነት አገልግሎት አሁናዊ እንቅስቃሴ በቤተ ክህነት በሚለው የጽሁፋቸው አነስተኛ ርዕስ ስር ያሰፈሩት የመጨረሻው ምንባብ እንዲህ ይቀጥላል። ዲሞክራትም ሆኑ አምባገነን መንግስታት በሃይማኖታዊ ቁመና መንግስታቸውን ቅቡን ለማድረግ ሀገራዊ ትርክትን ለመቆጣጠር፣ የሀገርን ደህንነት የህዝብን ሰላም አደጋ ላይ የሚጥል ክስተት ሲኖር ተቃዋሚዎቻቸውን ጥላ ለማሳጣትና ለማዳከም፣ በፖለቲካ አለመረጋጋት ወቅት በሃይማኖት ተቋማት ውስጥ የተቃውሞውን ድምፅ ለማፈን ወደ ሃይማኖት ተቋማት የመረጃና የደህንነት አገልግሎት ወኪሎችን አስርጎማል ማስገባት በዓለም የተለመደ ነው። በአሁኑ ጊዜ በኢትዮጵያ እንዲህ ያለ ነገር ግን አይደለም እየተከናወነ ያለው። የአብይ አህመድ አገዛዝ የብሔራዊ መረጃና ደህንነት አገልግሎት ወኪሎች ወደ ሃይማኖት ተቋማት ሰርገው የሚገቡት ብሔራዊ ጥቅምን ለማስጠበቅ፣ የሀገርን ደህንነትና የህዝብን ሰላም ለማረጋገጥ አይደለም፤ የአንድን አምባገነን ግለሰባዊ የፖለቲካ ፍላጎት ለማርካትና የስልጣን ወንበርን ለማጽናት እንጂ። በሚገባ የተከታተል ነውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የፈጸሙትን ስለሆነ እሱን ስንመረምር የብሔርና የሃይማኖት ፍላጎት የተጫነው ሰርጎ ገብነት ተብሎ ትቦት እናገኘዋለን። ከዚህ አጠቃላይ ሁኔታና የምርመራ ጥናታችን ግኝቶች ስንነሳ በአሁኑ ጊዜ የብሔራዊ መረጃና ደህንነት አገልግሎት በቤተ ክህነት መዋቅራዊ ህይወት ውስጥ አምስት የመረጃ የማቀበል ሪፖርት የማድረጊያ የተቃውሞ ድምፅ መቆጣጠሪያና የጉዳይ መፈጸሚያ ማዕከላት እንዳሉት ይታመናል። እነዚህ አምስት ማዕከላት ደግሞ የቅዱስ ሲኖዶሱ ስብሰባና ጳጳሳቱ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ፣ የቅድስት ስላሴ ዩኒቨርሲቲ፣ ገዳማት አድባራትና የአብነት ትምህርት ቤቶች እንዲሁም አህጉረ ስብከቶች ናቸው የቅዱስ ሲኖደ ስብሰባና ጳጳሳቱ በአሁኑ ጊዜ የብሔራዊ መረጃና ደህንነት አገልግሎት የክትትል ማዕከል ናቸው ከራሱ ሰራተኞች ባሻገር በመደበኛነት የሚከታተሉ አምስት ወኪል ጳጳሳት በሀገር ውስጥና በውጭ አሉት ሶስቱ በኢትዮጵያ አንዱ በሰሜን አሜሪካ ሌላኛው በደቡብ አፍሪካ ይገኛሉ የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት አስተዳደር ጉባኤ ሌላኛው የብሔራዊ መረጃና ደህንነት አገልግሎት የክትትል ማዕከል ነው የዚህ ጉባኤ አባላት የመምሪያ ኃላፊዎችና የድርጅት ስራ አስኪያጆች ሲሆኑ ጉባኤውን በሰብሳቢነት የሚመሩት ዋና ስራ አስኪያጁ ናቸው። በመደበኛነት የሚከታተሉት ሶስት የመምሪያ ኃላፊዎች ሲሆኑ የሚቀያየሩ የጉባኤ አባላትም አሉ። የቅድስት ስላሴ ዩኒቨርሲቲ በአሁኑ ጊዜ የብሔራዊ መረጃና ደህንነት አገልግሎት ዋናው የክትትል ማዕከል ነው ማለት ይቻላል። የብልጽግና ሹም መሆን መስፈርት እስኪመስል ድረስ አብዛኛዎቹ የዩኒቨርሲቲው የቦርድ አባላት የብልጽግና ሹማምንት ናቸው። ሆኖም ግን የክትትል ማዕከል ነው። የሚደንቀው ደግሞ መደበኛ ወኪሉ ራሳቸው የስላሴ ዩኒቨርሲቲ ፕሬዚዳንቱ አቡነ ፊሊጶስ መሆናቸው ነው። በነገራችን ላይ በተለይ የሊቀ ጳጳሱ መኖሪያ ቤት የቤተ ክርስቲያኒቱ የአድማ ማዕከል ተብሎ ይጠራል። በሁሉም የስጋትና የጦርነት ቀጠናዎች ውስጥ ያሉ ገዳማት፣ አድባራትና የአብነት ትምህርት ቤቶች የብሔራዊ መረጃና ደህንነት አገልግሎት የክትትል ማዕከል ቢሆኑም ዋነኞቹ በአማራ በትግራይና በኦሮሚያ የሚገኙት ናቸው። በአማራ ክልል በባህርዳርና ዙሪያው እንዲሁም በደሴና ዙሪያው የሚገኙ ገዳማት አድባራትና የአብነት ትምህርት ቤቶች ሲጠቀሱ በኦሮሚያ ደግሞ የዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ይጠቀሳል። የክትትል ስራው የሚሰራው በራሱ የብሔራዊ መረጃና ደህንነት አገልግሎት የክትትል ሰራተኞች ነው። ሁሉም ሀገረ ስብከቶች የብሔራዊ መረጃና ደህንነት አገልግሎት የክትትል ማዕከል ቢሆኑም በአገዛዙ ላይ ነፍጥ ያነሱ አካላት በስፋት የሚንቀሳቀሱባቸው በመሆኑ የባህር ዳር፣ የደብረ ማርቆስ፣ የሰሜን ሁሉ የደቡብና ሰሜና ጎንደር ሀገረ ስብከቶች ልዩ ክትትል የሚደረግባቸው ናቸው። የክትትል ስራውን የሚሰሩት ደግሞ ከየሀገረ ስብከቱ የተመለመሉ ካህናትና የራሱ የክትትል ሰራተኞች ናቸው። እነዚህ የብሔራዊ መረጃና ደህንነት አገልግሎት የክትትል ማዕከላት የቤተ ክርስቲያንን ገጽታ አበላሽተዋል። የቤተ ክርስቲያንን ማዕከላዊነትና ገለልተኝነት ጥያቄ ውስጥ ከትተዋል። የቤተ ክርስቲያንን ተፈሪነትና ተከባሪነት ገሰዋል። በሀገር ደረጃ አባታዊ ተአማኒነትን አሳጥተዋል። በዚህም የተነሳ አንዱ ካህን ሌላውን ካህን በስጋትነት እንዲመለከት ሆኗል። በቤተ ክርስቲያን ሲኖደስ ቢኖርም ሲኖደሳዊነት እንዳይኖር ምክንያት ሆኗል። ምእመን የነፍስ አባቶቻቸውን የሚፈሩ የነፍስ አባቶችም ልጆቻቸውን የሚሰጉ ሆነዋል። በአጭሩ በቤተ ክርስቲያኒቱ መዋቅራዊ ህይወት ውስጥ እና የደህንነት ስጋት እንዲፈጠር ሆኗል። አገዛዙ በዚህ መልኩ በብሔራዊ መረጃና ደህንነት አገልግሎት ወኪሎቹና ሰራተኞቹ በኩል በቤተ ክርስቲያን ላይ የሚፈጽመው ግፍና በደል ሳያንስ ህገ ቤተ ክርስቲያንን ተደርምሶ ቀኖና እና ቤተ ክርስቲያን ተጥሶ መደበኛው የምርጫ ስራ አታጥፎ በቀላጤ ትዕዛዝና ማስፈራሪያ የኔ የሚላቸውን የጠቅላይ ቤተ ክህነት ዋና ሥራ አስኪያጅና የቅዱስ ሲኖዶስ ጸሐፊ በዚህ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ለማስመረጥ ብቻ ሳይሆን ለማስመደብ ጭምር የመረጃና ደህንነት ሠራተኞቹን አሰማርቶ 24 ሰዓት እየሰራ ይገኛል። በአሁኑ ሰዓት በቤተ ክርስቲያኒቱ ታሪክ ታይቱን በማይታወቅ ሁኔታ የቤተ ክህነቱ ግቢ በደህንነት ሰዎች ተሞልቷል። ብሔርንና ጎጥን መሰረት አድርገው ከፍተኛ የመንግስት ባለስልጣናትና የደህንነት ሰዎች ተመዳድበው አቡነ ሳዊሮስንና አቡነ ቀሌሜንጦስን ለስራ አስኪያጅነትና ለጸሐፊነት ለማስመደብ በብፁሐን አበው ሊቃነ ጳጳሳት መኖሪያ ቤቶች በመመላለስ ላይ ይገኛሉ። ሆኖም ግን የቅዱስ ሲኖዶስ አባላት ምርጫ አንድ ነው። በመንፈስ ቅዱስ ተመርተው ህገ ቤተ ክርስቲያንና ቀኖናን ቤተ ክርስቲያንን ጠብቀው መደበኛውን የምርጫ ስርዓት ተከትለው ለቤተ ክርስቲያን የሚበጀውን አባት መምረጥ ወይም መንፈስ ቅዱስን ወደ ጎን ብለው ሕገ ቤተ ክርስቲያንና ቆኖናን ቤተ ክርስቲያንም ጥሰው መደበኛውን የምርጫ ሥርዓትም አጥፈው የብሔራቸውንና የጎጣቸውን ባለስልጣናትና የደህንነት ሰዎች ምክርና ማስፈራሪያ ሰምተው መንግስታዊውን አባት መመደብ ነው ምርጫቸው። የመጀመሪያውን ካደረጉ አባታዊ ተልኳቸው መወጣታቸውን ምርጫቸው። ሁለተኛውን ካደረጉ ደግሞ መልአካዊ ተልዕኮን መፈጸማቸው መሆኑን ማስተዋል ይኖርባቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካሏት ምሁራን አንዱ ይህንን ጽሑፍ ወደኛ አድርሰውት እኛ ወደ ተከታታዮችን አድርሰነው በዚሁ ተጠናቋል። ይህ ጉዳይ አልተፈጸመም ወይም የበለጠ አብራራዋለሁ የሚል የቤተ ክርስቲያኗ ሰውም ሆነ ይህንን አልፈጸምኩም የሚል የመንግስት ወገን አስተያየቱን ለማጋራት ቢመጣና በተመሳሳይ መንገድ ሀሳቡን ቢያመጣ ለማስተናገድ ዝግጁ መሆናችንን በመጠቆምና መልካሙን ሁሉ በመመኘት በዚሁ እንሰናበታለን።